በኢራንና በእስራኤል ግጭት ወቅት የኢራን ብሔራዊ ቴሌቪዥን ጣቢያ በእስራኤል ጥቃት ሲደርስበት በቀጥታ ስርጭት ላይ የነበረችው እና ከደቂቃ በኋላ ተመልሳ ወደ ስቱዲዮ በመግባት የተቆረጠውን ፕሮግራም የመራችው ኢራናዊቷ ጋዜጠኛ ሰሃራሚም በወቅቱ በብዙዎቹ መነጋገር የሆነ ነበር። የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ በብሔራዊ የጋዜጠኞች በዓል ቀን ይህንን በሲሞን ቦሊቫር ስም ተሰየመውን ሽልማት በቬንዙዌላ የኢራን አምባሳደር አሊ ችግኒ በኩል ማበረከታቸው ተነግሯል። ጋዜጠኛዋ ሳሃራሚም ሀገሯ በችግር ላይ በነበረችበት ወቅት ለሕይወቷ ሳትሳሳ በድፍረት የሙያዊ ስነ ምግባሯን በብቃት በመወጣቷ ይህንን ሽልማት በፕሬዚዳንቱ እንደተበረከተላት የዘገበው ፕሬስ ቲቪ ነው። በአማራ ክልል የተለያዩ ከተሞች ሰላምን ለማጽናትና ጽንፈኝነትን ለማውገዝ ህዝባዊ ሰልፎች እየተካሄዱ ይገኛሉ። በህዝባዊ ሰልፎች ላይ ሰላምን እንሻለን፣ ክልላችንን የሰላም እና የልማት ተጠቃሚ ለማድረግ ለሰላም ዘብ እንቆማለን፣ ጽንፈኝነትንም እናወግዛለን፣ ከመንግስት ጎን እንቆማለን፣ መንግስት ህግን በማክበር የዜጎችን ሰላም ሊያስጠብቅ ይገባል የሚሉና ሌሎች መልዕክቶችን እያስተላለፉ ይገኛሉ። በአማራ ክልል ከ1400 በላይ ታራሚዎች በይቅርታ እንዲፈቱ ተወሰነ። የአማራ ክልል መስተዳደር ምክር ቤት በክልሉ ለሚገኙ 1400 በላይ የህግ ታራሚዎች በይቅርታ እንዲፈቱ መወሰኑን የክልሉ መንግስት ፍትህ ቢሮ አስታወቀ። የቢሮ ኃላፊ አቶ ብርሃኑ ጎሽም ትናንት ማምሻውን ለጋዜጠኞች እንደተናገሩት የፍትህ ቢሮ ይቅርታ ቦርድ ያቀረበውን የይቅርታ መመሪያ ያሟሉ ታራሚዎች በይቅርታ ከማረሚያ ቤቱ እንዲወጡ የአማራ ክልል መስተዳደር ምክር ቤት ውሳኔ አስተላልፏል። አንድ ታራሚ መታሰር ከነበረበት ጊዜ በይቅርታ መስፈርቱ መሰረት የእስር ጊዜውን ያጠናቀቀ፣ በነፍስ ግድያ ወንጀል ያለበት ደግሞ ከሟች ቤተሰብ ጋር እርቅ የፈጸመ፣ የተበደለ ወገንን ካሳ የካሰ፣ በማረሚያ ቤት ቆይታቸው የታነጹና መልካም ምግባር ያሳዩ 1 ስድስት ታራሚዎች ከማረሚያ ቤት በይቅርታ እንዲፈቱ የአማራ ክልል መስተዳደር ምክር ቤት ሰኔ አምስት ቀን 2017 ዓም በአካሄደው ስድስተኛ ዙር አራተኛ ዓመት የስራ ዘመን ስምንተኛ መደበኛ ስብሰባ ወስኗል ብሏል። ከታራሚዎች መካከል 27ቱ ሴቶች መሆናቸውንም ኃላፊው ተናግረዋል። የአማራ ክልል መስተዳደር ምክር ቤቱ በአመቱ መጀመሪያ ለ1430 የህግ ታራሚዎች ይቅርታ ማድረጉን አቶ ብርሃኑ አስታውሰዋል። በአስገድዶ መድፈር እና በአስከትሎ መደፈር ሙከራ ተከሰው የተፈረደባቸውን ታራሚዎች እየቀርታው እንደማይመለከታቸው ኃላፊ በመግለጫው አመላክተዋል። ኢራን የወታደራዊ አዛዦቿን እና የኒውክለር ሳይንቲስቶቿን የቀብር ስነ ስርዓት ፈጸመች። ኢራን በእስራኤል ጥቃት ላይ የተገደሉባትን የጦር አዛዦች እና የኒውክለር ሳይንቲስቶች የቀብር ስነስርዓት በዛሬው ዕለት ፈጽማለች። በቴራን አደባባይ የሀገሪቱ ከፍተኛ ባለስልጣናት እና በብዙ ሺዎች የሚቆጠሩ ኢራናውያን በተገኙበትም ህይወታቸው ላለፉት የጦር አዛዦችና የኒውክሌር ሳይንቲስቶች የሽኝት ስነስርዓት መከናወኑ ተገልጿል። ከወታደራዊ አዛዦችና ከኒውክሌር ሳይንቲስቶች በተጨማሪ ስልሳ ለሚሆኑ ሰዎች መንግስታዊ የቀብር ስነስርዓት መፈጸሙን ቢቢሲ ዘግቧል። በስነስርዓቱ ላይ ጥቁር ልብስ የለበሱ በርካታ ሰዎች መፈክሮችን በማሰማት የኢራን ባንዲራ በማውለብለብና የተገደሉትን ሰዎች ምስል በማሳየት ሐዘናቸው ሲገልጹም እንደነበረ ነው የተዘገበው። ከ12 ቀን ከዘለቀው የኢራንና እስራኤል ጦርነት በኋላ በሁለቱ ሀገራት መካከል የተከናወነ የተኩስ አቁም ስምምነት አራተኛ ቀኑን አስቆጥሯል። ብሔራዊ ባንክ ተቀማጭ ገንዘባቸውን ማውጣት ለሚፈልጉ ደንበኞች ፈጣን ምላሽ የማይሰጡ ባንኮችን አስጠነቀቀ። የአምስት ቢሊዮን ዶላር የውጭ እዳ መክፈያ ጊዜ ለ14 ዓመታት ይራዘማል ተብሏል። በብሔራዊ ባንክ ላይ የታየው ኪሳራ ተራ ሰብ አያያዝ ጉዳይ እንደሆነም ተገልጿል። ገንዘባቸው ማውጣት ለሚጠይቁ ደንበኞች ቅድሚያ ሰጥተው በፍጥነት ምላሽ የማይሰጡ ባንኮች ላይ ጥብቅ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ አስታውቋል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ የ2017 ዓ ም በጀት አመት የ11 ወራት የስራ አፈጻጸም ሪፖርታቸውን አርብ ሰኔ 20 ቀን 2017 ዓ ም ለህዝብ ተወካዮች ምክር ቤት የፕላንና በጀትና ፋይናንስ ጉዳይ ቋሚ ኮሚቴ ባቀረቡበት ወቅት ባንኮች ደንበኞቻቸውን ያስቀመጡትን ገንዘብ በጠየቁት ጊዜ በፍጥነት መስጠት የማይችሉትን ለምን እንደሆነ እንዲያብራሩ ተጠይቀዋል። አቶ ማሞ በሰጡት ምላሽ ችግሩ ብሔራዊ ባንክ በባንኮች ላይ በተጣለው ብድር እቅባ ምክንያት የተፈጠረ አይደለም። ሰሜን ኮሪያ ሩሲያ ከዩክሬን፣ አሜሪካ፣ አውሮፓ ህብረት ጋር እያደረገች ላለችው ጦርነት እንዲቋጭ ከሐምሌ ወር ጀምሮ ተጨማሪ ወታደሮችን ለመላክ አቅዳለች ተባለ። የደቡብ ኮሪያ ህግ አውጪ የሀገሪቱ የስለላ ድርጅት በመጥቀስ ሐሙስ እንደተናገሩት ሰሜን ኮሪያ የኩርስክ ክልል መልሶ ለመገንባት ወታደራዊ መሃንዲሶች እና የግንባታ ወታደሮችን እንደምትልክ ተናግሯል። ሊ እንደተናገሩት የሰሜን ኮሪያ እና ሩሲያ ባለፈው ዓመት ባደረጉት ወታደራዊ ትብብር መስራት ፒዮንግያንግ ለመስኮ በርካታ ሚሊዮኖች የመድፎች፣ ሚሳይሎች ና የረጅም ርቀት ሮኬት ስርዓቶች ና እና በወታደራዊ አውሮፕላኖች በባቡር ለማቅረብ በዝግጅት ላይ ትገኛለች። እንዲሁም ወታደሮችን ለመላክ ጠንካራ ተዋጊዎችን መምረጥ ጀምረናል ብለዋል። የደቡብ ኮሪያ የመጀመሪያ ስለላ ተቋም በሚያዝያ ወር እንደገለጸው ከሆነ ፒዮንግያንግ በዩክሬን ያለውን የሩሲያ ጦርነት ለመደገፍ ወታደሮቿን ማሰማራቷን ለመጀመሪያ ጊዜ ያረጋገጠ ሲሆን ወደ ስድስት መቶ የሚጠጉ የሰሜን ኮሪያ ወታደሮች ተገድለዋል እና በሺዎች የሚቆጠሩ ቆስለዋል ሲል ያወጣውን መረጃ ያመለክታል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ ተጨማሪ የኢትዮጵያ ምርጫ ቦርድ በህወሀት ላይ ያስተላለፈው ውሳኔ መልሶ ሊያጠን እንደሚገባ ለማመላከትና በፕሪቶሪያ ስምምነት ጉዳይ፣ በተፈናቃዮች ጉዳይ ጨምሮ በሌሎች አጀንዳዎች ዙሪያ ከፌዴራሉ መንግስት ጋር መነጋገር አስፈላጊ መሆኑን የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ መናገራቸው ተገለጸ። ይህንንም የተናገሩት ሐሙስ ዕለት ከተባበሩ መንግስታት ድርጅት የልማት ፕሮግራም ለውቃንና ሌሎች አካላት ጋር በተወያዩ ወቅት ነው። የፕሬዚዳንቱ ጽፈት ቤት ያሰራጨው መረጃ እንደሚያሳየው ከሆነ የተባበሩት መንግስታት ድርጅት የልማት ፕሮግራም ከጊዜ አስተዳደሩ ጋር መወያየቱን የገለጸ ሲሆን በውይይቱ በተለይም በፕሪቶሪያ የተኩስ ማቆም ስምምነት የእስካሁን አፈጻጸምና ቀጣይ አቅጣጫ ዙሪያ የተለያዩ ነጥቦችን መነሳታቸውን ተገልጿል። ፕሬዚዳንት ታደሰ ወረደ በተለይ ተፈናቃዮችን በመመለስና የትግራይ ግዛቶችን መመለስ ዙሪያ በፌዴራል መንግስት በኩል ክፍተቶች መኖራቸውን ለተባበሩ መንግስታት ድርጅት ልኡካኑ ማስረዳታቸውን ያነሳው መግለጫው በእነዚህና በሌሎች ጉዳዮች ዙሪያ ከፌዴራል መንግስት ጋር መነጋገር አስፈላጊ መሆኑን መግለጻቸውን አውስቷል። በትግራይ በኩል ወደ ጦርነት የመመለስ ፍላጎት የለም ያሉት ፕሬዚዳንቱ በተለይም ተፈናቃዮችን በመመለስና በሀይል ተይዞ ያለ የትግራይ ግዛት ያሏቸውን አካባቢዎች ለማስመለስ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋራ እንደሚ ያዩም ተገልጿል። ይህ እንዲህ እንዳለ የኢትዮጵያ ምርጫ ቦርድ በህወሀት ላይ ያስተላለፉ ከፖለቲካ ፓርቲ የመሰረዝ ብይን ፓርቲው የፕሪቶሪያ ውል ፈራሚ ከመሆኑም ጋር ተያይዞ ችግር እንዳይፈጥር ከፌዴራሉ መንግስት ጋር በሚደረጉ ፖለቲካ ውይይት ችግሩ እንዲፈታ መስራት አስፈላጊ መሆኑም በፕሬዚዳንት ታደሰ ወረደ ተገልጿል። የአሜሪካ አየር ኃይል የቻይና ሚሳይል ስጋት እየሰፋ መሆኑን ማስጠንቀቁ ተናገረ። የዩናይትድ ስቴትስ አየር ኃይል ባለሙያዎች የቻይና የባላስቲክ ሚሳይል አቅም አደገኛ እና ሊቻል የማይችል ነው ሲሉ ማስጠንቀቃቸውን እና የኢንዶ ፓስፊክ የሚገኙ የአሜሪካ የጦር ቤዝ በቻይና መጠነ ሰፊ ወረራ አደጋ እንዳዣንበበባት መናገራቸውን የዋሽንግተን ደህንነት ክፍል ዋቢ በማድረግ ታይፒ ታይም ይዘግባል። እንደዘገባው ከሆነ መቀመጫውን በዋሽንግተን ያደረገው የሲቲ ሚስን ሴንተር የታይዋን ወረራ እውነታዎች በሚል ርዕስ ሴሚናር አዘጋጅተው እንደነበር የተገለጸ ሲሆን በታይዋን ውስጥ የመስክ ስትራቴጂካዊ፣ ፖለቲካዊ፣ ኢኮኖሚያዊ እና ወታደራዊ ሂሳቢዎችን ምርመራዎችን ባካተተው ምርምር ቻይና በታይዋን ላይ የወረራ እቅድ እንዳላት ማረጋገጡን ገልጿል። በዚህ የዩኤስ የአየር ኃይል የጠፈር ኃይል ከፍተኛ መኮንኖች የአሜሪካ አየር ኃይል ጸሐፊ ትሮይ ማይንክ እና የስፔስ ኦፕሬሽን ኃላፊ ቻንስ ሳልትማንም ጨምሮ በሴንት ንዑስ ኮሚቴ ችሎት ስለመጪው ዓመት የመከላከያ በጀት ላይ ባደረጉት ውይይት የአሜሪካ አየር ኃይል ቤጂንግ ዓላማዋን ለማሳካት እንደ ፖለቲካዊ ጦርነት ወይም እገዳዎች ያሉ አስገዳጅ እርምጃዎችን ለመውሰድ መዘጋጀቷን እና የቻይና የሚሳይል ስጋት እየሰፋ መሆኑን አስጠቅቋል። በቻይና በአዲሱ የአንድ ቻይና ዘመቻዋ ላይ ከፍተኛ ስጋት እንዳለው ያረጋገጠው ጥናቱ ቻይና ታይዋን ላይ ኢላማ ማድረግ የሚችሉ ከ900 በላይ የአጭር እርቀት ሚሳይሎችና አራት መቶ መሬት ላይ የተመሰረቱ ሚሳይሎችን የመጀመሪያ የደሴት ሰንሰለት ሊደርሱ እንደሚችሉ ጠቁመዋል። በተጀመረ የቻይና የጦር መሳሪያ 1300 መካከለኛ እርቀት ባላስቲክ ሚሳይሎች ሁለተኛው ደሴት ሰንሰለት ሊመታ የሚችል 500 መካከለኛ እርቀት ባላስቲክ ሚሳይሎች ወደ አላስካ እና አውስትራሊያ አንዳንድ ክፍሎች ሊደርሱ የሚችሉ ና በአለም አቀፍ ደረጃ የኒኩለር ሸክሞችን ማቅረብ የሚችሉ ከአራት መቶ በላይ አህጉር አቀፍ ባላስቲክ ሚሳይሎች አጽንዖት ሰጥተዋል ሲል ታይፔ ታይምስ በዘገባው ገልጿል። ቻይና የተለያዩ ወታደራዊ ስልቶች እንዳሏት የተናገሩት የጥናቱ ከፍተኛ ባልደረባ ዳን ግራዚየን ቻይና ከአራት መቶ ሰባ በላይ የስለላ ክትትልና የስለላ ሳተላይቶችን ማሰማራቷን በመግለጽ በደሴቲቱ ላይ ከባድ ጥቃት ለማድረስ እያሟሟቀች መሆኑን በአጽንዖት ተናግረዋል። ኢራን ቦምብ ለመስራት የሚያስችል ዩራኒየም እንደገና በወራት ጊዜ ውስጥ ማበልፀግ ለመጀመር የሚያስችል አቅም እንዳላት የተባበሩት መንግስታት የኒውክለር ተቆጣጣሪ ኃላፊ ተናገሩ። የአለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ባለፈው ሳምንት መጨረሻ ላይ አሜሪካ በሶስት የኢራን ሚሳኤል ተቋማት ላይ ያደረሰችውን ድብደባ ከባድ ቢሆንም አጠቃላይ ጉዳት አለመድረሱን ተናግረዋል። የታይዋን ብሔራዊ መከላከያ ሚኒስቴር ቅዳሜ ዕለት በታይዋን ዙሪያ አራት የቻይናዊ አውሮፕላኖችና ስድስት መርከቦች ወደ ሰሜናዊ የታይዋን ክፍል ገብተዋል፣ ቻይና ታይዋንን ለመውረር እየተዘጋጀች ነው ሲል ተናገረ። ኤምኤንዲ በኤክስ ገጻቸው ላይ በለጠፈው ጽሑፍ ከቀኑ ስድስት ሰዓት አራት የቻይና አውሮፕላኖች እና ስድስት መርከቦችን ታይዋን ድንበሬ ስትል የምትገልጸው መስመር አልፈው ወደ ታይዋን ሰሜናዊ የውሃ ክፍል መግባታቸውን ገልጿል። ይህ በቅርቡ ቻይና በታይዋን ዙሪያ የምታደርገውን እንቅስቃሴ በምዕራቡ ሲያ ውጥረት እየጨመረበት ባለበት ወቅት መሆኑን ደግሞ ቻይና ታይዋንን ለመውረር እየተዘጋጀች መሆኑን ማሳያ ነው ተብሏል። የታይዋን ፕሬዚዳንት ቺንግቴ እንዳሉት የቻይና የአውሮፕላን አጓጓዦች በሻንዶንግ እና ሊያኦኒንግ በአቅራቢያው በሚገኙ ውሃዎች ላይ በተደጋጋሚ እንቅስቃሴ እየተባለ መደረጉ ይገኛል። በዚህ ምክንያት የዩናይትድ ስቴትስ ኢንዶ ፓስፊክ ትዕዛዝ በአካባቢ ያለውን የኃይል ጥበቃ ሁኔታ ደረጃ ከፍ አድርጓል ብሏል። እንደሚታወቀው ከ1949 ጀምሮ ታይዋን በነፃነት ስትመራ ቆይታለች። ነገር ግን ቻይና ታይዋንን የግዛቷ አካል አድርጋ በአንድ ቻይና መርህ መጠራቷን ቀጥላለች እና አስፈላጊ ከሆነ በኃይል ወደ ውህደቷ እንድትመለስ አጥብቃ ትናገራለች። ይህ በእንዲህ እንዳለ ባለፈው ሳምንት የታይዋን ፕሬዚዳንት ላይ ቺንጌቴ በእስራኤል ላይ በኢራን መካከል ያለው ውጥረት እየጨመረ ባለበት ወቅት የታይዋን የጦር የጸጥታ ጥበቃውን እንዲያጠናክር ማዘዛቸውን ማዕከላዊ የዜና አገልግሎት ሲኤንኤን ዘግቧል። በቻይናና በታይዋን ጫማ መነካካት፣ በምዕራብ እስያ ውጥረት እየጨመረ መምጣት፣ በመካከለኛ ምስራቅ በእስራኤል እና ኢራን ጦርነት እየተካፈለች የሚነገርለትን አሜሪካ በእስያ ላይ ጦርነት ለማዋለድ እየሞከረች ነው ተብሏል። ሩሲያ የኤፍ 16 ፓይለታችንን ገደለችብን ሲሉ ዘለንስኪ ተናገሩ። ሩሲያ የጦርነት ከተጀመረ ወዲህ ዛሬ ትልቁ የሚባለው የአየር ጥቃት ማከናወኑን የዩክሬን ባለስልጣናት ገለጹ። የዩክሬን አየር ኃይል ኮሚኒኬሽን ኃላፊ ዩሪ ኢሃንት እንደገለጹ ጥቃቱ የድሮንና ሚሳኤል ይቀላቀል ነበር። ፕሬዚዳንት ዘለንስኪ ጥቃቱን አስመልክተው ሲናገሩ ሙሉ ሌሊቱን በሚባል መልኩ በመላው የዩክሬን አየር ጥቃት ማስጠንቀቂያ ደወል ሲጮህ አድሯል። የተኮሱብን 477 ድሮኖችና 60 የተለያየ አይነት ሚሳኤል ነው ብለዋል ጨምረውም ይህንን ጥቃት በሚከላከልበት ወቅት አንድ የኤፍ 16 ፓይለት መገደሉን ጠቅሰው ለቤተሰቦቹ መጽናናትን ተመኝተዋል። በዛሬው ጥቃት አንድ ሰው የተገደለ ሲሆን ዘለንስኪ እንዳሉት አንድ ሌላ ህንፃን ደግሞ ቆስሏል። የህወሓት አመራሮች አዲስ የሰማዕታት ሐውልት ሰርተው አስመረቁ። በዛሬው ዕለት በትግራይ ክልል በአዲስ የሰማዕታት ሐውልት ተመርቋል። ይህ ሐውልት የተሰራው በሰሜን ምዕራብ ትግራይ ለአላይ ቆራሮ ወረዳ እንባ ጸዲ በሚባል አካባቢ በሚገኝ ተራራ ላይ ነው። በምርቃት ስነስርአቱ ላይ የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የህወሀት የጽህፈት ቤት ኃላፊ ወይዘሮ ፈትለወርቁ ወርቁ የትግራይ ክልል ምክትል ፕሬዝዳንትና የህወሀት ከፍተኛ አመራሮች አቶ አማኑኤል አሰፋና ከትግራይ መከላከያ ኃይል ደግሞ ጀኔራል ዮሐንስ ወልደ ጊዮርጊስ ጀኔራል ምግባይ ኃይል ና ኃይለ ስላሴ ግርማይ ተገኝተዋል እንዲሁም የጀኔራል ሀየሎም አራያና የብርሃነ መስቀል ቤተሰቦችን በስፍራው እንደነበሩ ለመረዳት ችለናል ከሀውልቱ በተጨማሪ የመጽሐፍ ምረቃና የኤግዚቢሽን ስነስርዓትን መከናወንም አስፍረው የተሰራጩት መረጃዎች አስረድተዋል ይህ ሀውልት 15 ሜትር ርዝሜት

የኢትዮጵያ አየር መንገድ አውሮፕላን በአየር ላይ ባጋጠመው ድንገተኛ ችግር በሙምባይ በአስቸኳይ ለማረፍ ተገደደ። በበረራ ቁጥር ኢቲ 64 የተመዘገበው የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን ከአዲስ አበባ ተነስቶ ወደ ሙምባይ እያመራ ነበር። ይህ አውሮፕላን በ33 ጫማ ከፍታ ላይ በደረሰበት ወቅት ግን በፓይለቶቹ ቋንቋ ዲፕሬሰራይዜሽን የሚሰኘውን ችግር እንዳጋጠመው መረጃዎች አስረድተዋል። ይህ ችግር በአውሮፕላን ውስጥ ካለው ኦክሲጅን ጋር የሚያያዝ ሲሆን እንዲህ አይነት ችግር ሲፈጠር በአውሮፕላን ውስጥ ያለው የኦክሲጂን ቱቦ ሁሉም መንገደኞች አፍ ላይ መገጠም ይኖርበታል። ችግሩ ካጋጠመው በኋላ የኢትዮጵያ አየር መንገድ ፓይለቶች የአውሮፕላኑን በጥንቃቄ በመምዳት ወደ መዳረሻው ካደረሱ በኋላ በአስቸኳይ እንዲያርፍ አድርገውታል። አውሮፕላኑ ካረፈ በኋላ አብዛኛዎቹ መንገደኞች በጥሩ ጤንነት ላይ ቢሆንም ሰባት ሰዎች ግን በአየር ማረፊያው ላይ ሕክምና ተደርጎላቸዋል። ከእነዚህ ውስጥ ሁለቱ ቤተሰቦች ሲሆኑ አሁን በመልካም ጤንነት ላይ ይገኛሉ። አንድ መንገደኛ ብቻ ወደ ሆስፒታሉ እንደተወሰደ ከስፍራው የተሰራጩ መረጃዎች አስረድተዋል። ናይጄሪያዊ ባለሀብት በሶማሌ ክልል ትልቅ ፋብሪካ ሊገነቡ መሆኑን አስታወቁ። በአፍሪካ ክንባር ቀድሞ ሞጃዎች አንዱ የሆኑት ናይጄሪያዊ አሊኮ ዳንጎቴ በኢትዮጵያ ውስጥ በሶማሌ ክልል ግዙፍ ኢንቨስትመንት ለማድረግ ውሳሌ ላይ መድረሳቸውን ገልጸዋል። ይህ ኢንቨስትመንት ሶስት ቢሊዮን ዶላር የሚፈጅ መሆኑንም አስረድተዋል። ዳንጎቴ እንዳስረዱት በሶማሌ ክልል የሚገነቡት የአፈር ማዳበሪያ ፋብሪካ ነው። ይህንን ፋብሪካ ለመገንባት የሚያስችል ስምምነት ከኢትዮጵያ መንግስት ባለስልጣናት ጋር መፈጸማቸውን አስታውቀዋል። ፋብሪካው ዩሪያ እና ናይትሮጂን ላይ የተመሰረቱ ማዳበሪያዎችን እያመ የተመረተ ለሀገር ውስጥ ፍጆታና ለውጭ ገበያ የሚያቀርብ መሆኑን ያስረዱት ዳንጎቴ ፋብሪካው በኢትዮጵያና ጅቡቲ የሎጂስቲክ ኮሪደር አካባቢ መገንባቱን ጥሬ እቃዎችን ከውጭ ለማስገባት እና ምርቱንም ወደ ውጭ ለመላክ ምቹ እንደሚያደርገው ገልጸዋል። ዳንጎቴ ፈርቲላይዘር የተሰኘው ድርጅታቸውን በናይጄሪያ ውስጥ በአመት ሶስት ሚሊዮን ሜትሪክ ቶን የአፈር ማዳበሪያ እያመረተ መሆኑ ይታወቃል። አኒኮ ዳንጎቴ ከዚህ ቀደም በኢትዮጵያ ውስጥ የሲሚንቶ ፋብሪካ መክፈታቸውና ስራ መጀመሩ አይዘነጋም። በሆሚኒ ላይ ክብረ ነክ ንግግር ከማድረግ ይቆጠቡ ሲሉ የኢራን የውጭ ጉዳይ ሚኒስቴር ትራምፕን አሳሰቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በኢራን መንፈሳዊ መሪ ላይ የሰጡትን አስተያየት በተመለከተ የኢራን ውጭ ጉዳይ ሚኒስቴር መልስ ሰጡ። ሚኒስትሩ አባስ አራግቺ በኤክስ ገጻቸው ላይ ፕሬዚዳንት ትራምፕ የእውነት ስምምነት የሚፈልጉ ከሆነ በኢራን መንፈሳዊ መሪ አያቶላ ሀሜኒ ላይ ክብረ ነክና ተቀባይነት የሌለው ንግግር ከማድረግ ይቆጠቡ ነበር ብለዋል። እንዲሁም የእሳቸውን በሚሊዮን የሚቆጠሩ ደጋፊዎቻችን የሚጎዳ ንግግር አያደርጉም ነበር ካሉ በኋላ አገራቸው ለነፃነቷ ዋጋ እንደምትሰጥና እጣ ፈንታዋን ማንም እንዲወስንላት የማትፈቅድ መሆኑን ገልጸዋል። የተባበሩ መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ኦቻ በአማራ ክልል አንዲት የእርዳታ ሰራተኛ መገደሏን አስታወቀ። ኦቻ ባወጣው መግለጫ በአንድ ሀገር በቀል እርዳታ ድርጅት ውስጥ ትሰራ የነበረችው ወይዘሪት መሀሊት ስጦታው የዛሬ ሳምንት ገደማ በመንግስትና በአካባቢ በሚንቀሳቀሱ ታጣቂዎች መካከል በነበረ ተኩስ ልውውጥ መቁሰሏን አስቷል። ማህሌት በወቅቱ በሰሜን ወሎ ዞን አንጎቶ ወረዳ ውስጥ ለሰብአዊ እርዳታ የሚሆን መረጃ የመሰብሰብ ስራ ላይ እንደነበረች የጠቀሰው ውቻ ከቆሰለች በኋላ ለአስቸኳይ ሕክምና እርዳታ ወደ ወልዲያ ሆስፒታል ተወስዳ እንደነበረ አስረድቷል። ይሁንና ህይወቷን ማትረፍ ሳይችል በመቅረቱ ከዚህ ዓለም መለየቷን አስታውቋል። እንደውቻ መግለጫ ወይዘሪት ማህሌት በያዝ ነው የፈረንጆች ዓመት በአማራ ክልል የተገደለችው የመጀመሪያ እርዳታ ሰራተኛ ሆና ተመዝግባለች። ባለፈው የፈረንጆች ዓመት ማለትም በ2024 ግን በክልል ውስጥ ስምንት የእርዳታ ሰራተኞች መገደላቸው እና በመላው ኢትዮጵያ ደግሞ የተገደሉት አስር መሆናቸውን አውስቷል። የውቻ የኢትዮጵያ አስተባባሪ በግድያው እጅግ ማዘናቸውን ገልጸው ወሳኝ የሰብአዊ እርዳታ ለመስጠት የተሰማሩ የእርዳታ ሰራተኞችን ህይወት ለመጠበቅ ተጨማሪ እርዳታ እንዲወስድ ጥሪ አቅርበዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በዚች የእርዳታ ሰራተኛ ሞት ጥልቅ ሐዘን እንደተሰማው ገልጸው በአብዛኛው ከአሜሪካ የሚቀርበውን ሰብአዊ እርዳታ በአማራ ክልል ለማቅረብ ግጭቱንና ለመረጋጋቱ እንቅፋት እየፈጠረበት መሆኑን አስታውቋል። የህወሀት ከፍተኛ አመራሮች አስክሬኖችን በማውጣት የቀብር ስነስርዓት አከናወኑ። ዛሬ በተከናወነው በዚህ የቀብር ስነስርዓት ላይ የህወሀት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የህ የህወሀት የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ የትግራይ የመከላከያ ኃላፊ ቲዲኤፍ አዛዥ ጀኔራል ፍስሃ ኪዳኖ፣ እንዲሁም የክልሉ ጊዜው አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋና ሌሎች የፓርቲው ከፍተኛ አመራሮች መገኘታቸው ተገልጿል። የትግራይ ሰሜናዊ ምዕራባዊ ዞን አስገደል ወረዳ በሚገኘው ደደቢት በተከናወነው በዚህ የቀብር ስነስርዓት ላይ የሚያደርጉት ሰዎችና የአካባቢው ነዋሪዎች የተገኙበት ሲሆን አንዳንዶችም የማቾችን ፎቶግራፎች በመያዝ እርማቸውን አውጥተዋል። ከእነዚህ አስክሬኖች ከ2013 እስከ 2015 በነበረው ጦርነት ህይወታቸውን ያጡ መሆናቸውን የተገለጸ ሲሆን ከተለያየ ቦታ ተሰብስበው ከደደቢት በ10 ኪሎ ሜትር ርቀት ላይ በሚገኘው ጸሊሞይ የተባለ ስፍራ ላይ የቀብር ስነስርዓታቸው መፈፀሙ ሰምተናል። ባለፈው ሳምንትም በተመሳሳይ በቆላ ተንቤን፣ ታህታይ አዲያቦና እንዳባጉና የህወሓት አመራሮች አስክሬኖችን አንስቶ የመቅበር ስራ ማከናወናቸውን መዘገባችን ይታወሳል። በቀይ ባህርና በፋርስ ባህረ ሰላጤ አካባቢ የሚንቀሳቀሱ መርከቦች ሊደርስባቸው የሚችለውን ጥቃት ለማስወገድ ራሳቸውን ከሩሲያና ከቻይና ጋር የተያያዙ አድርገው በማቅረብ የውሸት መረጃዎችን እያስተላለፉ ነው ሲል ሬውተርስ ዘገበ። መርከበኞቹ ለመዋሸት የተደገጉበት ምክንያት ኢራን አሜሪካ በኒውክለር ማዕከላቶቿ ላይ ጥቃት ከሰነዘረች የዓለም አቀፍ የነዳጅ ንግድ ወሳኝ የሆነውን የሆርሞዝ ባህረ ሰላጤ እንደምትዘጋ ባዛተችበት ወቅት ነው። በተጨማሪም ሁቲዎች ከዚህ ቀደም በክልሉ የሚገኙ ምዕራባውያን መርከቦችን ኢላማ ማድረጋቸው ነው። ይህ የመርከቦች የሐሰት ማንነት መፍጠር የሚያሳየውን በጂኦ ፖለቲካል ውጥረቶች ምክንያት በአካባቢው የባህር ላይ የትራንስፖርት ላይ ያለውን ስጋት ምን ያህል እንደጨመረ ነው። ምንም እንኳ በዚህ ሳምንት መጀመሪያ ላይ በእስራኤልና በኢራን መካከል የእርቅ ስምምነት ላይ ቢደረስም የወንድዋርድ ዋና ስራ አስፈጻሚ አሚ ዳንኤል የመርከብ ኩባንያዎች በአካባቢ የመርከብ ደህንነት ላይ አሁንም ጥርጣሬ እንዳላቸው ገልጸዋል። ዳንኤል እንደገለጹት የመርከብ ንግድ ውስብስብ በመሆኑ በተለይ ለእንግሊዝ፣ ለአሜሪካና ለእስራኤል አደጋ ውስጥ ሊገቡ የሚችሉ የመርከቦችን የባለቤትነት ሰንሰለት በግልጽ ማወቅ አስቸጋሪ ነው።